ወንድማ ባህል አምጥቼ ልሻለሁኝ በግድ ማግባት አለብሽ ምናምን ነገር አብሮት ሊኖር ያስፈልጋል። ሚዲያ ላይ ያያችሁት እናንተ ሌላ ነው። ከካሜራ ጀርባ ደግሞ ማግባት አለባት በሰማምን ጭንቅላት የተበጠበጠ በዚህ ሰውዬ ብዙ አልታይም እኮ እስካሁን ያ ነገር። እሷ ቆፍጣና ሴት ከሆነች ማስቆም ትችላለች። ስቀጥልኮ እች ልጅ ገና ክስ ላይ ናት በወንጀል እንደሆነ አታውቅም። ይሄንን ነገር አለን ነው የአንተ ወንድምነት ይቅርብኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ዛሬ ወይኑ ጋር እየመጣሁኝ ነው። ምንድነው እንግዲህ ባል መቶላት ወንድሟ ባል አምጥቼልሻለሁኝ፣ በግድ ማግባት አለብሽ ምናምን ነገር እያለኝ ነው ብላ በስልክ ደውላለኝ ነበረ። እንግዲህ ያው ሚዲያ ላይ ያያችሁት እናንተ ሌላ ነው። ከካሜራ ጀርባ ደግሞ ተመልሶ መጥቶ እኔ ለአንቺ ብዬ ነው እንዲህ እንዲህ እንዲህ እያልኩ ያለሁት፣ ለምንድን ነው ማታገቢ? እያለ እያስገደደ የወለደኝ እባክሽም፣ ምክርሽ ያስፈልገኛል፣ እሱንም አንድ በይልኝ እያለችኝ ነበረ። ሁለቱም ቤት ናቸው አጋጣሚ የሆኑ ዛሬ ስራ የለውም እሱም። ስለዚህ ማለት እቺ ልጅ ከዚህ እሳት ወጥታ ወደ ሌላ እሳት መግባት የለባትም። የእውነት ነው የምላቸው ማለት አንድ ሴት ልጅ እውነት ነው ማግባት አለባት፣ በትዳር መኖር አለባት። ካልሆነ ካልሆነ ደግሞ ሰላማዊ የሆነ ሕይወት በስነ ስርዓት በቃ ማለት በነፃነት መምራት አለባት እያስባለኝና

ስራ የለክም ተብዬ ሰምቼ ነው። እግዚአብሔር ይመስገን ቤተሰቡ ሰላም፣ ደህና ናት። ትናንትና ስትደውይልኝ አልተመቼኝም። እንደ ደወልሽልኝ አልመጣሁም። የገባችሁ እንዴት ናችሁ? ተስፋዬ ባላ ባላመጣላት እያየሁ ነበር። ግድ ነዋ ታዲያ፣ እስከ መቼ ድረስ እንደዚህ ቢስተዋል ትሆናለች? በፊትም እንደዚህ ያው፣ አንቺም አብረሽ የደከመችበት ጉዳይ ነው። ተጎድታ ኖረች። አሁን ደግሞ እኔም ያው አብሬ እስከ መቼም ድረስ አልኖርም። ገብቶሻል። ትንሽ ጊዜ ነው የምኖሩ። እንዳይከፋት ብዬሽ ነው ያለሁት እንጂ እኔም ቤት ቤተሰብ ጥዬ ነው አሁን እሷ ጋ የሆኑት። ገብቶሻል። ስለዚህ አብሮት የሚኖር ያስፈልጋታል። የራስ የሆነ ሰው ያስፈልጋል። ደግሞ ልጁ በደምብ የምናውቀው ልጅ ነው። ሰውን አሁን ሰውን እየጎዳ ያለ ተስፋ፣ በዚህን ሰዓት ይቺ ልጅ አሁን ጭንቀት ላይ ሆና እንደው ማለት እኔ እና እና ምክርሽ ያስፈልገኛል ምንትኛለች ስትለኝ እንደ አንድ ሰው የምላትን ነገር ለማለት ነው የመጣት። አንተም ያው ዛሬ ቤት ነክ ምናምን ነገር ብለን በዚህን ሰዓት እውነት ለመናገር ትዳር ያስፈልጋታል፣ ወንድ ያስፈልጋታል ብለህ ታምናለህ አንተ ችግር አሁን እንደውም የሚከፋት ሰዓት አሁን ነው። ስለዚህ የሚያጽናናት ሁለተኛ፣ እድሜዋም እየድን ች ልጅ ገና ልጅ ናት። በግል ታደገ በሰው አገር ኖረች እዚህ መጣች። ደግሞ ይህ ልጅ ሲያሰቃያት ቆየ። አሁን የሚያጽናናት የፍቅር ሰው ያስፈልጋታል። ግድ መቼም ቤተሰብ እና ባል አንድ አደለም። አንቺ ታውቂያለሽ ስቀጥለ እቺ ልጅ እኮ ገና ክስ ላይ ናት እኮ በወንጀል እንደሆነ አታውቅም ይሄንን ነገር አንተ ወንጀል ወንጀል ምን የሚመጣ ጉዳይ የለም የምን ወንጀል ነው እሱ እስካሁን ሲጫወት ማን እንዳለው እና እሱ አታስገድድ አታው ታው ፍራራት ኡነት እንደ ባል እንደ ገንዘብ በዝባጅ እንጂ እንደ ፈጣሪ ክሪሚናል እንደ ገንዘብ በዝባጅ እንጂ እንደ ባል አልታይም እኮ እስካሁን ድረስ እየተቀበለ ሲያድርግ የነበረው አሁን እቺን ቤት አቁሙ ተብሎ እንደገና ደግሞ በለዋ ላይ ብዙ እርምጃ እየተራመደ እንደሆነ እያይሹ ነው ስለዚህ ለምን ከአሁን በኋላ ደግሞ ራሷን ማወቅ አለባት ልጅቷ። ልጅም ማፍራት አለባት፣ የሚሆናት ሰው እስካሁን። ከቤተሰብ ተለይታ ከቤተሰብ በራሷ መንገድ ሄደችው አልሆናት፣ በገንዘቧ ላይ ኪሳራ ላይ ጣላት እንጂ አባረራት እንጂ የጠቀማት ነገር የለም። እስኪ እንደው ገንዘቧን ከመብላት በቀር የሰጣትን ፍቅር ይሄ ልጅ እንደው እስኪ የሚታይ ነገር ነው። ስለዚህ ይሻላል ብዬ ነው፣ ይሆናል ብዬ ነው። ግድልሽ ነው አይ ተስፋይ፣ ማለት በጣም ተቻኮላችሁ ለሁሉም ነገር ማለት ነው። ማለት አያስፈልጋትም ጭራሽ እያልኩኝ እኮ አይደለም፣ ነገር ግን የሚያስፈልግበት ሰዓት አለ። የራሱ የሆነ ሰዓት ጠብቆ ይመጣል። ባልም ምንም ምንም ማለት ነው። አንተ አሁን በዚህ በአጣዳፍነት እንደዚህ ልታደርግ የቻልከውን አይነ አላቅ ምናልባት ብቸኝነት እንዳይሰማት ምናልባት ወይ አዎ እንዳልኮ እንድትወልድ ምናምን ካለ ጉጉት አንጻር ሊሆን ይችላል። ነገር ግን እሱ ያጠፋውን ጥፋት ልትደግም ነው ማለት ነው። ይሄ ነገር ገና አለየለትም። በፍርድ ቤት ያለውን ነገር ትካፈል፣ ንብረቷን ትካፈል። ራሷ ይሄ የሆነኛል ብላ የራሷን የሆነ በቃ መርጣ ነው እንጂ ተገዳ፣ ይሄ የሆንሻል ግዴታ፣ ይሄ የአንቺ ሰው ነው ተብሎ መሆን የለበትም ምክንያቱም ሰዓቱ እኮ ይሄ ሰዓት የቴክኖሎጂ ሰዓት ነው። በጣም ብዙ ነገሮች የተስፋፉበት ጊዜ ነው እና እንደዚህ በግድ ይሆናል ተብሎ የምወሰን ውሳኔ አይደለም። ከዛ ስቀጥል ደግሞ ማለት ወንድሜ ነው ታላቅ ወንድሜ ነው አከብረዋለኝ፣ ነገር ግን ማሸነፍ አልቻልኩም ብለህ ስትደውልልኝ ነው መሆን የለበትም። እኔ እያየሁኝ አሁንም ገደል እንድትገባ አልፈልግም። ይሄም ልጅ እኮ ነገ ከነገ ወዲያ ለንብረቷ ብሎ ቀርቧት እኮ ስጀምር ደግሞ የሚሆናት ልጅ አይደለም፣ በእርግጠኝነት ያስታውቃል። እኔ አልቀረብኩትም ማለ ልክ ነህ ግን ተስፋ ሄድ ገንዘብ ፈላጊ አይደለም፣ ገንዘብ ፈልጎ አይደለም። ሁለተኛ ደግሞ ባል እኮ እንደዚህ በምታየው በፊዚካል ምናምን አይደለም፣ ገብቶሻል። ባል ትልቁ ነገር ከላይ ነው፣ ስጦታው ከእግዚአብሔር ነው። ገብቶሻል። ከዚያ አኳያ ደግሞ ልጁም እንደዚህ ከአሁን በፊት አግብቶ ሚስቱ እንደዚህ ውጭ ሄዳ የመጣ የነበረ በሌለበት እቃውን ዝርፍ አድርጋ ሽጣ የተከሰረ ልጅ ነው፣ የተጎዳ ልጅ ነው። የገንሚሽ ነገር እሷንም እንደዚሁ በሚዲያ ይቷት ነው ለእኔ ያጫወተኝ ይች ልጅ እንደዚህ እንደዚህ ብሎ እህቴ እንደሆነች እንደውም አያውቅም ነበረ። ካያት ነው በኋላ የተቀራረበው ልጅና እኔ፣ እንደዚህ ካሰብኩ ችግር የለም እህቴ እኮ እኔ ናት። ስለዚህ እኔ አመቻቻለው ችግር የለም ብዬ ነው የሆናታል ብዬ ያመጣሁት። እንዳለችው እሷ እንደምትለው ታዞ የሚሆንሽ ነገር ነው አንቺ እንደምትይው አዘሽው፣ እንደው እንደወንድ ከላይ ልሁን ሳይሆን አዘሹ የሚኖር ልጅ ነው። በእውነት ነው የተጎዳ ልጅ ነው ነው እንደ ራሱ ብቻ ልጅ እችላለሁ ካለ አንድ ሰው ይችላል። በቃ ጠንካራ ሴት መሆን አለበት። ቆመ ማሰየት አለበት። ለማንም ሰው ቢሆን ማለት ነው እንደ የቅርብ ከዛ ምንም አያደርግላትም። ቀስ ብላ የት ደርሳለች? ገና ስንት ጊዜ ሆነው እንትን እንደዚህ አይነት ነገር አፍን ከተደረገውን ካል ስንት ጊዜ ነው? ገና ትንሽ ቀላጥ ፍርድ ቤቱን ትጨርስ፣ በቃ ንብረቷን ትቀበል፣ ትረጋጋ። ከዛም በኋላ ይደርሳል ሁሉም ነገር። እንደው እግርሽን አንስተሽ ወንድ ጋር እንዳትኖር ትደርሻለሽ። ለወንድም ነገር ምን እንዳስቡ ታውቂያለሽ። ልጅ ከስር ከወጣ ከስር ከወጣ ሰው ቤት በአንድ ላይ ያለና ታረቁ የሚባል ሽማግሌ ይመጣል። ያ ነገር እንዳይመጣ ነው እኔ ቶሎ ብያ ነገር። እሷ ቆፍጣና ሴት ከሆነች ማስቆም ትችላለች። ወንድ አብሮ ትለኖር አለተስ ገብቶኛል። ግን ወንድ አብሮ ትለኖር አደለም። ለምን ትሳሳተልሽ? አምሮ ንሰርልጋ እንደ ቤቱ የሚገመጥ ድርሻውን ሰተኑ ይሄዳል እንጂ ልጁ ሁለተኛ ከሷ ጋር እንዳይመልስ እንፈልጋለን። ከዚያ አኳያ ነው ይሄ ልጅ ያመጣሁትኝ ይሄጎት፣ ይሄስ ብጎዳት ልጅ እኮ ሆነ ገና ለሶየሚየሆን ሶፕ አይደለም። ምን አደረግልሀት? እንደዚህ ነው ሰው ቢሆን እንኳን ምራቅ ዋጣ ያደረገ፣ ቀስ ብሎ የተረጋጋ ሰው ነው መሆን ያለበት። ይሄ አንድ ፍሬ ፈላዮን ነገር አድርጎት ተስፋ እንደ እህት አስብላት እንጂ ምን እኔም እስከመችም ድረስ ካሰብክለት እሷ ቀስ ብላ ተረጋግታ ነገሮችን ትወስን። አታጣድፋት፣ ድፋት በቃ እሷ መወሰን የምትችል ትልቅ ሴትዮ እኮ ናት። በቃ እንዴ ልጆች ትልልቅ የምታደርስ ናት። በቃ በሰው በሰ ሀገር አልቆ ነው እንጂ። ስለዚህ ራሷ ውሳኔ መወሰን የምትችል ናት። አስራ ስምንት ያልሞት ላልት ልጅ አይደለችም እንዴ ዞረኮኛን የምትመክረን ልጅ ናት። ስለዚህ ውሳኔ ለእሷ እንተውላት። እንደዚህ ተገፋፍታ ያለውን ሕይወት ውስጥ ገብታ ነገ ከነገ ወዲያ አጠገቡ አልደርስም፣ ይህንን ወቁ አጠገብሽ አልደርስም አንድ ነገር ብፈጠር ማለት ነው። ወይነ በግፊት ምንም አይነት ነገር እኔ አላመንኩበት። እኔ ደስ ያለልኝ ነገር ደግሞ መጨረሻ አያምርም። ምን ጊዜም እውነት ነው ተስፋይ። አሁን በዚህ ጠዋትም ነጋም ጠባም መጨቃጨቅ የለባችሁም። ይሄ ነገር በቃ የሚሆን ነገር አይደለም። ተስፋ ደስ አይልም። ልጁን እኔ አየሁት እኮ። ግን አንድ ፈላ እሱ ልጇ አይቷት ፍቅር ጥሎበታል። እንደተጎዳችም ያውቋል። እዚያ ባህል ደግሞ በቀደም እኮ አምጥቼው ብታይ፣ በጣም እንደምንም ብለህ በቃ ፈጽምልኝ። እኔ ታዛዥኛ ነው ምኖረው፣ ታዛዥኛ ነው ምኖረው ነው ታውቂያለሽ። ስለዚህ እርግጥ ሰውን አላትቀም ሲሆን ግን፣ ያለው ነገር ሌላ ክፉ ነገር ይሆናል ስ ገና እኮ ነው ጊዜው ገና እኮ ነው የምኖራቸው ነው ገና ፍርድ ቤት ላይ ኮነት አንድ ባልና አንድ ሚስት እኮ ከፋቱ ሶስት ወር ስድስት ወር ካልሞሉ መጠያቅ ይችላሉ። እሷ አሁን በሰማና ላይ ሰማና ተብሎ ወደ የተከሰሰ አንድ እሷስ ምን ልታረግ ነው? ታደ መቼ ተፋታቸዋል ቢሆን ራሱ ደግሞ ምንም ይሆን አይደለም። ልጁ ቅርታ አድርግልኝ። እኔ እኮ ይሆናል እያቀራረብኩ እያግባባው ነው እንጂ አሁን አላጋባቸውም ገና ናቸው። ጋብቻው ገና ነው ጋብቻው። ልጁ ሲፈታ ሳይፈታ ከእስር ቤት ሳይፈታ አይጋቡም እኮ። ግን እንድቀራረቡ እንድተዋወቁ ነው ተየው ብዬ ነው ያመጣሁት በቀደም። ምንም ስለዚህ ምንም ነገር አልሰማሁም። ምን ጭንቅላቴ የተበጠበጠ በዚህ ሰውዬ። እውነት እውነት ምንድን ነው የምትለው? እኔ ሰላም አጣሁ። ለዚህ እኮ ነው የቀረውሽ። እኔ ለፍላጎ እንደ ድሮው ሰው በግዴ እሚከፋሽ አይደለም ልጁ አንቺ እስከ መቼ ድረስ እንዲህ ተጎድተሽ ትኖር ያለሽ? የምን ጉቦ ነው ደግሞ ሰው ከህቱ ላይ የምን ጉቦ ነው? እስከ መቼ ተጎድተሽ ትኖር ያለሽ? እኔስ እስከ መቼ ከአንቺ ጋር እኖራለሁኝ እንደዚህ? ካሁን በኋላ ባል ያስፈልግሻል። በቃ እምልሽን ስሚ፣ ግግም አትበይ ካሁን በኋላ ወንድ አንቺ ጋር የሚኖሩ እንዳስፈል የራስ የሆነ ሰው ያስፈልግሻል። እኔ እኔ አውቃለሁ። በቃ ቤቱም ግቢውም አንቺም ያስፈልግ አሁን

አርፈሽ ተሰብስበሽ ኑሪ ነው የምላት። በቃ ራሱ ሁን ታዳምት፣ ከእግዚአብሔር ጋር ያለውን ነገር። እኔ ይሄ ሰው የሆነ አሁን ግግም ብላ እብዳ ነው በቃ ምናምን፣ ስድ ሁሉ ነው ልጁ፣ የተመለሰው ሰው ነው አግባቡ እሷ የምትፈልገውን ነገር ማድረግ የምትችል ሰው ናት። ትልቅ ሰው ናት። ምክራችን አያስፈልጋትም። እባክህን ተዋት፣ አታስጨንቃት። ቀስ ብለህ ትደርሳለች። ለሁሉም ነገር የሚሆንም ከሆነ ወደፊት ይሆናል። አሁን እስኪ ቆይ ቆይ፣ ገና እኮ ነው። ገና ነገር እኮ አልተረጋገጠ። አሁን የቸኮልኩበት ጉዳይ ለምን? እንደው ታውቂያለሽ፣ አይገባትም። እዚህ ካስገባችማ እንግዲህ ይህ ትወጥቶ ተመልሶ እንዳይገባ እዚህ፣ ከእዚያ በፊት በቃ መደራጀት አለበት። አንተ የምትለውም ሰውዬ ማለት ነው እዚህ ደጅ እንዳይደርስብኝ በቃ እኔ እኮ ለአንቺ ብዬሽ ነው። ሁሉም ነገር በጊዜው ነው ደስ የሚለው። በቃ ገብቶች ሰው ያላወቀው ሰው ቀርበሽ ነው አንቺ እንደዚህ ባዶሽን ሴት ልጅ ካለ ወንድ መኖር አልችልም። አይሆንም። እሺ አንዳንዴም ብሎ ምክንያቱም በሰማና ላይ ሰማና ደርቧል ይሄ ሰው ይሄ ንብረቷን እንዲያንገላታትን ስንት ቪዲዮ እያሳየን እኮ ነው እኛ ፍርድ ቤት እንድትመላለሰች ያለችው። ስለዚህ እንዴት ነው ሕግ በቀላሉ እሱን ደፋታ የምችለው? እሱማ ስራ ስራ አይደለም፣ በቃ አለፈ። ከዚህ በፊት ተሸውዳለች፣ ድጋሜ ተሸውዳለች። ስለዚህ አንተ አታስገድዳት፣ በቃ ተዋት። በእናት ነው እውነት ተጨንቃ ነው የደወለችልኝ። እኔም ስረትቼ ነው እየመጣ ያለሁት። በእናት እስከመቼ ድረስ ብቻዋን አንተ ትሆናለች ከሚለው አቋያ ሆኖ ነው ሌላ ነገር አይደለም። ስለዚህ ስራ ትቼ፣ ስንት ነገር ትቼ ነው ለበጎ ነገር ያልሽ ነው የሚያስጨንቅሽ። እኔም ለበጎ ነገር ያልኩት እኮ ነው። ይሄ ልጅ የሚሆናት ልጅ ነው። በቃ መሆን አለበት ነው። እንደውም ነው የአንተም ወንድምነት ይቅርብኝ። እንደዚህ ልትለኝ አልፈልግም። ምን ማለት ነው? አይሆንም በቃ የሚሆንሽ ይህ ልጅ ነው። ሌላ ያዘጋጀሹ ካለ ንገሪኝ መተዋለሁ። ሌላ ያዘጋጀሹ ወንድ ካለ ንገሪኝ። እኔ እኮ ይህም ሆነ ሌላም ሆነ ባል እንድታገቢ ነው የምፈልገው። ገብቶሻል? ኧረ ተስፋዬ፣ በእናትህ ምን ሆነክ ነበ? እግዚአብሔር፣ ምን ሆናችሁ ነው ያለ ወንድ እንድትኖራለች? ግድ ነው በቃ። ማግባት አለባት በቃ።